ሰላም ሰላም ውድና የተከበራችሁ ለግብ ሜላትች ቻናል ተከታታይ ቤተሰቦች፣ እንደምንዋላችሁ እንደምን እስከዚህ ሰዓት ቆያችሁ እንደሆናችሁ ሰላም ናችሁ ሆይ? ያለው እግዚአብሔር ይመስገን። ውድ ቤተሰቦች፣ ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ አዲስ መረጃ ይዤላችሁ ነው የመጣሁት። ይህን ሰው እየሰታዩት አስታውሳላችሁ መቼም። ስለምን እንዲ እንደመጣሁኝ እና ላይክ ሸር፣ ኮመንት እያደረጋችሁ አብራችሁ እንድትቆዩ ጋብዘናችኋል። አዲሶቹም ሰብስክራይብ እያደረጋችሁ የድወል ምልክቷን ተጭናችሁ፣ እንዲሁም ላይክ በማድረግ ቤተሰቡን ማለት ነው። የተለያየ መረጃ የምናስተላልፍበት ቻናል ነው። ቻናሉን ያው እንግዲህ ሰፖርት ሰፖርት አድርጉት ያላችሁም ጣል ጣል ታብታብ ምናምን እያደረጋችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። እንግዲህ ዛሬ የሚንሸራሸረው ቪዲዮ ይሄ ቪዲዮ፣ ስለዚህ ላወራን የመጣሁት ማለት ነው። ይህ አባታችን እንግዲህ እንደምታዩት እዚህ ጋ ከፊት ለፊት ያደረግኩላችሁ ያሳየኋችሁ፣ እንዲሁም ታምቤል ላይ ያ የምታያቸው አባት ጀግና ናቸው። እንደሳቸው አይነት ሺ ይወለዱ። እንደሳቸው አይነት በቃ ለሳቸው ውስጥ ጎረቤታቸው በሆንኩኝ በቃ የማይሉት ነገር የለም። ኢትዮጵያውያን እንደው በቃ ታውቃላችሁ በቃ በዚህ ደረጃ ነው ተሳቀንና ፈርተን ያደነው እና በጣም የሚገርም ነው። በእውነቱ ነው ቢሆን በጣም የሚገርም ነው፣ ግን በደንብ ልታዳምጥኝ ይገባል። እውነት እውነት ነው ቢሆን በጣም የሚገርም ነው፣ ግን አይደለም ይህ ሰውዬ እንግዲህ ብዙዎቸው ይሄ ሰውዬ ብልት ቆርጦ ጓደኛው የገዛ ልጁ ሊደፍር ሲል ደርሶበት እንዲሁም ጭንቅላቱን በመምታት ከወደቀ መሬት ላይ ከወደቀ በኋላ ብልቱን ቆርጦ ነው ፖሊስ በፖሊስ ተይዞ እንግዲህ ብልቱን ነው በእጁ የያዘው ነው እየተባለ ሲንሸራሸር የዋለው ማለት ነው። እንዲሁም በተለያየ ሚዲያ አይታችሁ ከሆነ ነው ሮሚ ሮሚ ራሱ መዶሻ ይዛ መታለች። አይታችሁ ከሆነ በቃ በተለያየ ነገር ታውቃላችሁ። እኛ ኢትዮጵያውያን ስንስ ስናገር ስናገኝ ለሶስት ቀን ለአራት ቀን መቼ ማሟሟቅ ነው ስራችን እና አጀንዳ ሆኖ የዋለው ይሄው ነበረ። ጀግና ነው መንግስት ቢሆን በቃ አይደል፣ ቆራጥ አመራር ነው የሚሆነው፣ ቆራጥ መሪ ነው የሚሆነው። መንግስት ቢሆን አገሪቷ እንዴት ያስተዳድራት ነበር። ብቻ የተለያዩ የተለያዩ የተለያዩ ነገሮች ነው በቃ የተሰጠው እና እኔም ከነሱ ውስጥ አንዷ ነበርኩኝ የሚገርማችሁ ነገር ማለት ነው ለምን ብትሉ እውነት ነበር የመሰለኝና ጠዋት ስገባ ያው እየተንሸራሸረ ምንድን ነው እያልኩ እንደውም እያለፍኩት ነበር ከዛ ካለፍኩት በኋላ ሌላ ምንድን ነው ያደረግኩት ምንድን ነው የሰውዬ በየቦታው ዛሬ ያጀንዳ ያደረጉት ምንድን ነው እስኪ ቆይ ላዳምጥ ብዬ የአንዳቸውን እንትኑን ከፍቼ ሳይለንት አድርጌ ነበር እያዩ የነበርኩት እና የአንዳቸውን ከፍቼ ሳዳምጥ የሀ ጀግና አባት ሽልማት ይገባቸዋል መታሰር በፖሊስ መያዝ ሳይሆን መቃ ሽልማት ይገባቸዋል ምናምን ምናምን እያሉ ሲሉ እውነት ነው እንዴ ብዬ እኔ ከፍ ከፍ እያረኩ ሳይ ብዙዎቹ አጀንዳ አድርገዋቸዋል። ብዙዎቹም ቪዲዮ ሰርተውባቸዋል እና ቲክቶክ ላይ ያው እንግዲህ በቲክቶክ ማህበረሰብ ታውቃላችሁ፣ ፎሎወር ለማግኘት እኔ ፎሎወር ይበላል ይመስል አንዳንዴ። ብዙ ፎሎ ኑሯቸው ፎሎወራቸውን ታቀፉ የተቀመጡ አሉ። በእርግጥ በፎሎወር የሚጠቀሙ አሉ፣ አሪፍ ስራ የሚሰሩበት አሉ፣ እንዲሁም ደግሞ ለፎረል ብቻ እየሰበሰቡ ያለምንም ጥቅም ዝም ብሎ የሚሰበስቧሉና ለፎረል መሰብሰቢያ እኚህን አባት እንግዲህ ጀግና ናቸው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ በቃ የተለያየ ስም እየሰጧቸው ሲያሞግሷቸው ሳይ እንዲ እውነት ነው እንዴ ብዬ እኔም እህታችሁ ቪዲዮ መስራት ተዘጋጀው ማዳመጥ ጀመርኩኝ። የግራ የቀኙን አዳምጠን አይተን ነው ያው ይዘን የምንመጣው ወደ እናንተኛ ታውቃላችሁ የግራ የገኙን ችሎት አይተን አዳምጠን በደንብ እውነት ነት ነው አይደለም የሚለውን እንግዲህ፣ የተለያየ ነገር ምናልባት ይህን ነገር የሚያደርጉት ምናልባት የሰውዬው እውነትም የእውነትም አድርጎት ይህን ነገር የሚያደርጉት እነሱ ወንጀለኞች ራሳቸው፣ እንዲሁም ሊደፍሮ የተዘጋጁ እነሱ ራሳቸው የሆኑ እያወገዙ ያሉት አይዶን ነው። ከሰዓት በኋላ ደግሞ የወጣ መረጃ እኒህ አባት ብልት አይደለም የቆረጡት። እኒህ አባት ጠንቋይ ናቸው። ምክንያቱም ሲጠነቁሉ ነው መተት ሲሰሩ። ግን የያዙት ነገር እግዚአብሔር ነው ምላቸው፣ አስተውላችሁ እዩዋቸው። የያዙት ነገር እግዚአብሔር ነው ምላቸው። የያዙት ነገር ማለት ነው እንትን ነው የያዙት ነገር፣ በቃ የሆነ እያውም ለጨለጫቸው ራሱ ሊወድቅባቸው እያለ በእጃቸው ሰብሰብ ሰብሰብ ሲያደርጉት፣ እኔ ራሱ ይ ሰውነቴን ሽክክ ሽክክ ሽክክ እያለ ይታዩ በቃ ላደል የሆነ ነገር የሆንኩኝ የሆነ ሰውነት ክድድ የሆነ ሽርክ ምናምን ነገር እያደረገኝ ነው። ማየቱላ በቃ ላደል አቅቶ የነበር እውነት መስሎኝ ማለት ነው። እና ይሄ መተት የመተት የሚመትቱበት አይነት ነገር አይመስለኝም። ምክንያቱም እጃቸው ላይ ያሙለ ጨለጫቸውን የያዙት ነገርና ምናልባት እሱ ብልቱ ነው አይደለም የሚለውን እሱን እርግጠኛ አደለሁ። ምክንያቱም ቀረባ አርጌ ሳየውም ሊለይልኝ አልቻለም። ድፍረት ሻትሩ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ። ማለት ያው ለማረጋገጥ ያክል ነው። ቀረብ አድርጌ ለማየት የፈለኩት እና እውነት ነው አይደለም፣ አንደኛ ደግሞ ውሸት ነው የያዙት ነገር፣ የመተት ነው ምናምን ሲባል እውነትም መተት ነው ምንድን ነው ብዬ ነው ቀረብ እያደረኩ ሳየ ነበረው፣ እና አልለየልኝም። ታውቃላችሁ በደንብ አድርገው አልቀረጹትም፣ እና ለማየት ወይም ለመፍረድ በደንብ ላውቀው እንትን ልትሉ አትችሉም። በደንብ ካላያችሁ ይሄ ነገር ነው አይደለም ብላችሁ ለመፍረድ ወይ በስመ አብ ወልድ፣ ኧረ የሚላት ኧረ የሚላት እናንተ፣ ሰቀጠጠኝ እኮ እናንተ። ኦ በስመ አብ ወልድ፣ በስመ አብ ወልድ። እንደው እውነት ያን የተቆረጠበት ሰውዬ ራሱ ምን ሆኖ ይሆን ነው? እኮ እውነት ከሆነ እውነትም ከሆነ ኢትዮጵያ ላይ ፍትህ እንደጠፋ ኢትዮጵያ ላይ ፍትህ እንደሌለ፣ ተደፍራ አንድ ሴት ልጅ እንግዲህ አይታችኋል። ስንቶቹ ህጻናት ተደፍረው ምንም ፍትህ ሳያገኙ እንደውም ፍትህ እየተጓደለ የተፈረደባቸው ፍርድ እየተቀነሰላቸው በፈለጉት ሰዓት፣ ማለት በቃ አይደለ፣ የፈለጉትን ወንጀል ሰርተው ትንሽ አመት ታስረው በደንብ ሙያ በቃ የተለያየ ሙያ ተምረው የተለያየ ነገር ይዘው ነው የሚወጡት። እስር ቤት ስትገቡ እዛ ወስደው ስራ ነው የሚያሰሯቸው። የተለያየ ሙያ ነው የሚያስተምሯችሁ። ትለምዳላችሁ። እዛ ስትሆኑ፣ እስር ቤት ስትሆኑ ብዙ ነገር ታውቃላችሁ፣ ብዙ ነገር ትለምዳላችሁ። ብዙ መጥፎ ነገር ምናልባት ሊኖርም ይችላል። ልብ ብሎ እንትን ላለው ደግሞ ጥሩ ነገር የሚማሩበት ብዙ ትምህርት ይዘው የሚወጡት ነው እና ምንድነው ልላችሁ የፈለግኩት እኔ ምስር ቤት ገብተው ሙያ ተምረው የተለያየ ነገር እንትናቸውን አዳብረው ከመውጣት ውጭ ምንም አይነት ቀጣት ተቀጥተው እየወጡ አደለም። ትክክለኛ ፍርድ እየተፈረደ ስላልሆነ በተለይ በተለይ ማለት ነው በተለይ በተለይ ሕጻናትን የሚደፍር ሚስቶቻቸውን አሁን ላይ ደግሞ ፋሽን ያደረጉት የገዛ ሚስቶቻቸውን መግደል ነው። እንግዲህ አይታችኋል ባለፈው ሳምንት በቃ ይሄ ወር ራሱ ባለፈው ይሄ ወር በዚህ ወር እራሱ ስንት ነው ስንት አባወራ ነው የገዛ ሚስቱን የገደለው? እንግዲህ እናንተ እያያችሁ ነው፣ ሚዲያ ላይ አንዱ አባት ልጁን እያየን የም እንደውም እዚጋ ቪዲዮ ላይ ጨለፍ አድርጌ ያወጀበት ነበረ። ልጁን ከፊት ለፊት አስቀምጦ ልጁ እያየችው ሚስቱን እንግዲህ ያረዳት የገደላት ወጋብቶ ምናምን የገደላት ማለት ነው እና እንዲህ አይነት ነገር እየተበረታቱ ማለት እየተባዙ እየበዙ እየተበረታቱም ነው መሰለኝ እየሄዱ ያሉት በሀገራችን ላይ፣ በእውነት ነው የምላችሁ፣ በቃ ፍትህ የሚባል ነገር የለም። በነገራችን ላይ መሪ አላ አደለን። እኔ ምን እንደምላችሁ አላውቅም። አንዳንዴ የሆነ ነገር ስታወሩ ወደ ፖለቲካ ነው የሚገለብጡት። ፖለቲካ ወራችሁም አላወራችሁም መቼም አሁን ላይ ይሄ ያለው ነገር ካልተለወጠ ምንም የሚመጣ ነገር የለም። እና የሆነ ነገር ስትል ወደ ፖለቲካ ነው። አንድ ሰው ደጋፊ ፓርት እንዳለውም ተቃዋሚ ፓርትም ይኖረዋል። ግን አሁን ላይ የሚደግፉ ፓርቶች ራሱ እውነት በራሳቸው ስላልደረሰባቸው ነው ላለሁኝ እንደዚህ በዚህን ያክል ጭካኔ እንኳ እየበዛ ምናልባት ሚስቱን እንደዛ አድርጎ ከልጁ ፊት ወጋግቶ ምን ብሎ ገሏታል። አስራ አምስት አመት እንደው እሱም በዛ ነው ዘካ ተባለ ያለ ዛ አስር ዓመት ምናምን ተፈርዶበት ነፍስን ያክል አጥፍቶ ይወጣል ማለት ነው። ገንዘብ ካለውም አይታሰርም። ታቃላችሁ። ጥሩ ገንዘብ ጥሩ ገቢ ካለውም አይታሰርም። በዛም በዚህም ብሎ ጠበቃም የተለያየም ሸጓግጦ ብሎም ብሎ ታቃላችሁ። እንግዲህ በፍትህ ጉዳይ አንድ ወንድማችን ምን ያክል ምን እንደደረሰበት። ምክንያቱም ገንዘብ አንቀበልም እኛ ፍትህን ለህዝብ ልናገለግል ነው እንጂ በማለታቸው አንዱ ጓደኛው ተገደለ። አንዱም ይኸው እስካሁን ድረስ በህዝብ እንትን ላይ እየታከመ ነው እንጂ ያለው ፓራላይዝ ሁኖ ሆኖ መንቀሳቀስ አይችልም። ታውቃላችሁ፣ በቲክቶክ እና ሀቢባ ቤትን ብር እየተሰባሰበ ነበረ። ያው አሁን ምንድነው ሸቶ ምንድነው እንትን ፈትራብ ነው የሚባለው ምንድነው ረንዶ እንግሊዘኛ ይመጣልኝ፣ እሱን እያደረገ ነው ተስፋ ያለው ይመስላል እና ብዙ አእምሮ ላይ ብዙ ነገር የተሸከመ ነው እና የተማሩት ብዙ ነገር ለሀገራቸው ማገልገል ለህዝባቸው ማገልገል የሚችሉ ብዙዎቹን እየተቀጠፉ እያገ ናቸው ነው በምን ምክንያት ሞታቸው በምን ምክንያት እንደሆነ አይታችኋል። ምን የመሰለ ዶክተር ባለፈው ያጣ ነው። የተለያየ የተለያዩ ምሁራኖች እያጣን ያለ ነው። ኢትዮጵያ ምሁራን የላትም። የተማረ የላትም። እንደዚህ እንደዚህ ይባላል። የተማሩትን ከስር ከስር ከስር ከስር እየኮተኮቷቸው ታዲያ ያልተማር ሀይል ብቻ እንዲቀር አገሪቷ በበግ ዝም ብላ በግ በበግ እንደሚባለው በበግ እንደትገዛ ነው መስል ፍላጎት እና የተማሩትን ከስር ከስር ነው የሚለቁሟቸው ና እንደዛ ሁኖም እያለ አሁን ይሄን አባት እንደዚህ አሁን ብልት ቆርጦ በእጁ ይዞ ነው እንደዚህ እንደዚህ ምናልባት አርጎትም ሊሆን ይችላል። ካላደረገውም ደግሞ ካልሆነም ደግሞ ይሄ አባት ሰው ምን ያክል እንደተሳቀቀ ነው የሚያሳየው፣ እዚህ ጋር ማለትም ታውቃላችሁ፣ ምን ያክል በቃ አለ አይደለ ይሆናል አይደል? በተለያየ ነገር የሆነ ነገር ባየ ቁጥር ከሌ ተደፍሮ ነው ወይም ልጅ ተደፍራበት ነው ወይም ሚስቱ ተደፍራበት ነው ወይም ሚስቱ ተገላበት ነው። ምክንያቱም ይሄ መደፈር መገደል ምን አይነት በህዝቡ አይምሮ ላይ እንትን ላይ እንዳለ ነው የምታዩት እና የሆነ ነገር ሳናጣራ ለማውራት የምንቸኩለው፣ በእርግጥ ብዙ ጊዜ እኛ ለመፍረድ እንጂ ወሬን አጣርተን ይዘን ለመምጣት አንፈልግም። ያን ነገር ለማድረግ የሆነ ነገር አጣርተን ከስሩ ያለማጣራት ብዙ ዋጋ ያስከፍላል እንደሚባለው፣ የተለያየ መረጃ ሲያወጡ አሁን ሁሉም የየራሱን የየራሱ ነገር ቢኖረውም ውስጥ ለውስጥ የሆነ ነገር ቢኖርም አሁን ለምሳሌ እዚህ ጋር እንደው በቀላሉ እና የቢኤስን ብጠቅት በጠቅስላችሁ ያለማጣራታችን ባለማጣራታችን ነው ብለው የብርቱካንን ጉዳይ ማለት እሷ የመጣችውን ሾ እንግዲህ እሷ አስቀድመው ፊልም ሲያሰሩ ነበረ ምናምን ምናምን። እኔ እሷ አትመስለኝም። ሲጀመር እኔ እዚህ ጋር እንትን ላይ ያየናት ወይም እንደዚህ ሜካፍ ተቀብታ ያየናት፣ እንደገና ደግሞ እንደዛ ብስቁልቁል ብላ ያየናት ራሱ ፈገገሬናት እና ደግሞ ጠይምናት በጣም እሷ አትመስለኝም። ድራማም ሆነ ምንም ግን ስህተት የሰራ ነው። እኛ ለባለማጣራታችን የት ነው የተደፈርሽው፣ የት ነው ምስክር አለው ወይ፣ እንዴት ነው፣ ይሄን ይሄን ይሄን ባለማጣራታችን ነው፣ እኛ ይሄን ያክል ነገር የደረሰብን ምናምን ብለው ነው እነሱ ያን ነገር ሊያደርጉ የቻሉት። እና እኛ ይሄን በማድረጋችን ምናልባት ይቅርታ ልንጠይቅ እንችላለን እንጂ እንደውም ልንታሰር አይገባም ምናምን የሚል እንትን ብለዋል እያሉ ነበረ። እሱም ደግሞ እንግዲህ ያው ሶሻል ሚዲያ ያወጣው ነገር እንጂ ማንም ትክክለኛውን ነገር ይዞ እየመጣ አይደለም። እውነትም ታስረዋል፣ አልታሰሩም በሚለው ደግሞ እኔ አላቅም። እንግዲህ ብዙም እኔ የቪኤስን ተቆራርጦ ነው እንጂ ቪኤስ ተከታታይ አይደለሁም ማለት ነው። አልከታተልም። ብዙ አንዳንድ ተቆራርጦ ሳገኝ ግን ምናልባት ታሪኩ ገብቷችኋል ውስጥ የሚነካ ከሆነ መጥቼ ዩትብ ላይ ሰርች አድርጌ ገብቼ አይቼ ያው ላይክ አድርጌ እሄዳለሁ። የኮመንት እንኳን ለመጻፍ እዛ አይለኝም። ታውቃላችሁ ምክንያቱም እዚህ ጋር እኔ በኮመንት ሰልችቶኛል መሰለኝ ኮመንት አሁን ለምሳሌ ትልልቅ ፔጅ ላይ ስትጽፉ የሆነ ነገር እንትን አለው ስትል አንዲት እናሰምቼ ነበር። እና ትልልቅ ፔጆች ላይ ጥሩ ጥሩ ኮመንቶች ስትጽፉ በዛ ጥሩ ኮመንታችሁ ወደ እናንተ የሚመጣውን ነገር አታውቁም ምናምን እያለች ስታወራ ሰምቼ ነበር። ግን እኔ የሚገርማችሁ ነገር ትዝ አይለኝ ብዙም ከአእምሮዬ እንትን አይልም። በቃ ያን ነገር ተመስጭ ካዳመጥኩት በኋላ ላይክ አድርጌ ነው ስቸ የሚሄደው። እና ታውቃላችሁ ተማርኩበትም አልተማርኩበትም ላይክ አድርጌው ነው የሚሄደው ኮመንት አልጽፍም፣ ለማለት ፈልጌ ነው። እና እሱ አንዳንዴ ያለማጣራት ብዙ ብዙ ዋጋ ያስከፍላል። ሳያጣሩ ማውራት፣ ሳያጣሩ ወደ ሚዲያ ማምጣት፣ ሳያጣሩ ብዙ ነገር ማለት ዋጋ ያስከፍላል። ግን ቢሆንም አጣርተን ብናወራ ለፎር ኦል መሆነ ለመን ለተለያየ ነገር ምናልባት ይሄ ቀርጾ ያሰራጨው ሰውዬ የመጀመሪያው ሰውዬ እዚህን ሰውዬ ቪዲዮ ቀርጾ ወደዚህ ሚዲያ ያመጣው ሰውዬ እሱ እርግጠኛ ነኝ ሰለምን እንደቀረጸው ወይ ይሄ ሰውዬ ምን እንደሆነ፣ ምናልባት መጀመሪያ ሳይናገር ኳይ ፖስተው ማድረግ ዝም ብሎ ነው የፖስተው። ምናልባት ደግሞ እነሱም እያወሩ ነበር በራሳቸው ቋንቋ ወላይታ ናቸው ተብሏል። እንግዲህ ወላይተኛ ነው መሰለኝ። እኔ ወላይተኛ ሰለም አልሰማ እያወሩ ነበረ። እንግዲህ ራሳቸው ወላይታዎቹ ያውቁታል። እያወሩ ስለነበር ከኋላ የሚሄዱትም እሱንም እያናገሩት ነበር። የሆነ በደንብ ያዝ ይሆን ምናምን ምናምን እያሉት ደ ሚቃሙ ላይ የሆነ ከፍ ዝቅ እያደረገ ነበረ፣ ጃኬቱን ይዞ ሳብ ምናምን እያደረጉን ነበር። ያን ያን የሰሙ ልጆች ራሳቸው ትክክለኛ መረጃ ሊያቀርቡ ይገባል። ምክንያቱም ራሳቸው በቋንቋቸው የሚያውቁትን ነገር ማለት ነው። እኛ እዚህ ጋ አሁን የሰማነውን ነገር ነው። በቃ ያም ያም ያም ሲያናፈሰው። በነገራችን ላይ ይሄ ሚዲያ እኮ በቃ አላርን፣ በተለይ ቲክቶክ እንደው ዝም ብሎ አላርን መጃጃያ ነው ታውቃላችሁ። ብዙዎቹ ጥሩ ቢዝነስ እያገኙበት ነው፣ ጥሩ ነገር ጥሩ ስራ እየሰሩበት ነው። ብዙዎቹ ደግሞ ዝም ብለው መጃጃያ ነው የሚያደርጉት፣ እንደነ ሮማን አይነት ማለት ነው ምንም አይነት አምስት አመት ሳያገኙ፣ አሁን እሷ ባለፈው በሀምሳ አምስት አመቴ ነው ምናምን አለችው አርግዣለሁ ስትል እኔ ሁላ እውነት መስሎኝ ነበር። ላይ ላይ ሁላ እየተኛች አርግዣለሁ አስረግዞኛ ያለሽ ማግሌ ምናምን እያለች ስታወራ እውነት መስሎኝ ነበር። ታውቃላችሁ እና የሆነ ነገር አንዳንዴ ያሳምነው የሆነ ኮስተር ብለው ምናምን ሲያወሩ እውነት ይመስላችሁና እናንተ የምታምኗቸው አላችሁ እነዛን ሰዎች ማለት ነው። እኔም እውነት መስሎኝ አምኜ ነበር የዛን ሰዓት፣ ብዙ ማህበረሰብም እንደዛው አምኖ ነበር። እና እንደዚህ አሳማኝ ነገሮች ያመጡና ሰው ህዝቡ እንዲያምን ያደርጉታል። ከዛ በህዝብ ወይን በህዝብ እንትን ካገባ በኋላ አሁን ባለው ቡርቴ እንደው አንድ ሁለት ቀን ተናፈሰና አሁን ተረሳ እንጂ ተቀዛቀዘ እንጂ። ቪዲዮ ማለት ይሄ ኮል ደውለው እየተነጋገሩ የነበሩት ቡርቴ፣ እንዴት ነሽ ደህና ነሽ እያለ ከዛ እንደው ፈመሽ እኮ ሚዲያ መነጋገር ይሆን ትላለች። እና ህዝብን ለህዝብ አጫር ሰው ህዝብን ለህዝብ አፋጅ ሰው ህዝብን ለህዝብ እንደዚህ ሌላ ነገር ውስጥ እንዲገባ አድርገው ሲያበቁ እነሱ ለራሳቸው እንዲፈምሱ ነው መሰለኝ እንደው ይሄን ነገር የሚያመጡት አንዳንዴ ማለት ነው። ታውቃላችሁ ያን ነገር የሆነ ሆን ብለው የሆነ ነገር የሚቀርጸው የሚያመጡት ወደ ሚዲያ ለራሳቸው ለመፈመስ ስለሚፈልጉ እንጂ እውነት ለህዝቡ አዝነው ወይም ለዛ ሰውዬ ለተጎዱ ሰውዬ አዝነው አይመስለኝም። አንዳንዴ ሳስበው ማለት ነው። ታውቃላችሁ ምክንያቱም ፈመሽ ታዬሽ እንደዚህ እንደው ለመፈመስ ኢትዮጵያ ላይ ሆኖ እኮ የሆነ የተለያየ ጥሩ ነገር ስራ ሰርቶኛል እንጂ ሲማይመቸኝ፣ ጥሩ ስራ ሰርቶ እዚህም እየፈመሱ ነው ጥሩ ቦታ ላይ ያሉት ጥሩ ነገር ላይ ያሉት እየፈመሱ ነውና እዛም ቢሆን እንግዲህ የተለያየ ነገር ሰርቶ መፈመስ ይቻላል እኮ። በህዝብ ላይ እንደዚህ በህዝብ ላይ ሌላ ቁርሾ አሳድሮ። በእርግጥ አዎ ትክክል ነው የተሰራው ፊልም ሀሰተኛ ኑሮበት አይደለም ምክንያቱም አስራ ሰባት ተማሪ የታገቱ የት እንደገቡ አይታወቅም። እንግዲህ እቺ ልጅ ውሸቷንም ሆኖ እውነታንም ይሆን በቃ ተገዳ የሚሆን ወዳ የሚሆን ባላቅም ያለውን ሪያሊቲ ነው ይዘው የመጣችው ወደ ሚዲያ ማለት ነው። ምክንያቱም በዛ ነው ጩኸን ጩኸን ጩኸን ጩኸን ውሻ ጩኸ ጩኸ ምንድነው የሚባለው ጩኸን ጩኸን ምንም ነገር መፍትሄ ስናጣ እረሳናቸው፣ ዝም አልናቸው። በእርግጥና ታባቶቻቸው አይረሷቸውም፣ ወገኖቻቸው አይረሷቸውም እኛ ግን ጩኸን ጩኸን ጩኸን ሲያቅተን ረሳ ናቸው፣ ዝም ማለት እና አሁንም ቢሆን ማለት ነው። በጣም ከባድ ነው፣ ታውቃላችሁ፣ አስቸጋሪ ነው። የሆነ ነገር ወደ ሚዲያ ስናመጣ፣ ወደ የሆነ ነገር ስናደርግ፣ አጣርተን ብናመጣ ነው የምለው። ስለተከታተላችሁ፣ ያው ብዙ ወሬ አወራሁባችሁ። መልካም ቆይታ ይሆንላችሁ። አመሰግናለሁ። ላይክ ማድረጋችሁን አትርሱ። ባይ ባይ። መልካም ምሽት ይሆንላችሁ።